ሰላም ጤና ይስጥል እንደምንሰነበታችሁ ሀና ነኝ ከሀና ጂ ወልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬ ዕለት የምንነጋገርበት ርዕስ እንግዲህ ጣዕሙ ልዩ ስለሆነ ለስኳር ስኳር በሽታ ብዙ ስለተባለለት ስለ ቀረፋ ይሆናል። ስለ ቀረፋ ለሚቀጥሉት እንግዲህ አስርና አስራ አምስት ደቂቃዎች በውስጡ ያሉት ንጥረ ነገሮች ምንድን ናቸው፣ እንዴት እንውሰደው፣ ምን ያህል እንውሰድ፣ ጥናቶችስ ምን ይላሉ ስለ ቀረፋ በሚሉ ነጥቦችና እንደዚሁም ደግሞ ተጨማሪ ነጥቦችን አክለን አስርና አስራ አምስት ደቂቃ አብረን እንቆያለን ማለት ነው። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ የደውሉን ምልክት በመጫን በተከታታይ የሚወጡ ትምህርቶች አያምልጧችሁ። እነዚህንም ትምህርቶች ደግሞ ለሌሎች በማጋራት ሌሎችም ደግሞ ለጤናቸው የሚያስፈልጋቸውን እውቀትና ጥንቃቄ እንዲያደርጉ እርሶም የራስትን ግዴታ ይወጡ ላለውኝ እንግዲህ ቀረፋ በውስጡ የያዛቸው ንጥረ ነገሮች ምንድን ናቸው? ቀረፋ ብዙ የተባለለት ነው። ብዙ የተነገረለት ነው። ጣዕሙም እንደዚሁ ልዩ የሆነ ነው። በውስጡ የያዛቸው ዋና ንጥረ ነገሮች ሶስት ናቸው። የመጀመሪያው ሲነማይል ዲሃይድ ይባላል። ሁለተኛው ሲነማይል አሲቴት፣ እንደዚሁም ደግሞ ሶስተኛው ሲነማይል አልኮሆል የተባሉ ንጥረ ነገሮች አሉ። እነሱ ናቸው ያ ደስ የሚል ጣዕም የሚሰጡት፣ እንደዚሁም ደግሞ ለመድሃኒትነት የሚሆኑ እንትን ደግሞ ነገሮች ወይም ንጥረ ነገሮች የሚሰጡን እነዚህ በውስጡ ያሉት ኮምፓውንዶች ናቸው ማለት ነው። እንግዲህ ቀረፋ ለስኳርም ተስማሚ ነው ወይ? ምንም አጠራጣሪ ባልሆነ መልኩ ማለት ነው። የተለያየ አይነት ኮንትሮቨርሲ ሶሻል ሚዲያዎች ላይ ሲነገሩ እሰማለው። ቀረፋ ጥሩ ነው፣ ቀረፋ ጥሩ አይደለም፣ ቀረፋ ወስጄ ለውጥ አላየሁበትም። የተለያዩ ነገሮችን እንሰማለን እና ቀረፋ እንግዲህ እኔ ባነበብኳቸው ጥናቶች በኔም በራሴ ደግሞ እንዳየሁት በተከታታይ አድርገን ከወሰድ ነው፣ እንደዚሁም ደግሞ መወሰድ ያለበትን ያህል መጠን ከወሰድ ነው ለስኳራችን ትክክል የሆነ ለውጥን እንደሚያሳይ በራሴ የማይቻሉ እንዳልኳችሁ፣ ደግሞ ያነበብኳቸው በርካታ ጥናቶች ይህንን ይደግፋሉ። ቀረፋን በቀን ቢያንስ ከግማሽ የሻይ ማንኪያ ትንሿ የሻይ ማንኪያ እስከ አንድ ትንሿ የሻይ ማንኪያ በቀን በተለያየ መልኩ የሚወስዱ ሰዎች የስኳር መጠናቸው በጠዋት ሲነሱ የሚያሳየው ፋስቲንግ ብለድ ሹገራቸው ዝቅ ያለ መሆኑን እንደዚሁም ደግሞ ከዛ በተጨማሪ ሰውነት ክብደታቸውም ሲቀንስ የታየበት የተደረጉ ጥናቶች ያሳያሉ። እና ስለዚህ ቀረፋ ለስኳር ሕመም ተስማሚ ነው ለውጦችም ያመጣሉ ማለት ነው። እንግዲህ ቀረፋ ለስኳር ብቻ ሳይሆን ደግሞ ለሌላም የሚሰጣቸው ጥቅሞች አሉ። ከነዛ ጥቅሞች ውስጥ ጥቂቶችን ዝርዝር ለማድረግ ከበላን በኋላም ያለው የስኳር መጠናችን እንዲቀንስ ይረዳል። ቀረፋ እንዴት ነው እንደዛ የሚሆነው? የኢንሱሊን ሴንስቲቪቲያችንን ስለሚጨምረው በዛ ምክንያት ከበላን በኋላ ኢንሱሊን በአግባቡ ስራውን መስራት ስለሚችል ሴሎችም ደግሞ ኢንሱሊንን ተቀብለው በአግባቡ አስተናግደው ግሉኮሶችን ወደ ውስጣቸው ማስገባት ስለሚችሉ የስኳር መጠናችን እንዲቀንስ ያደርጋል። ስለዚህ ምግብ ከመብላታችን በፊት ብንፈልግ ከሰላሳ ደቂቃ በፊት የቀረፋ ሻይ ብንጠጣ ወይም ደግሞ የምንመገባቸው ምግቦች ላይ ቀረፋ ነስነስ ማድረግ ብንችል፣ በተለይ ሰላጣ ነገር ስንበላ በትንሹ ነስነስ ማድረግ እንችላለን። ከበላም በኋላም ደግሞ ብንጠጣው እንደዚህ ጥቅም አለው እና በዛ መልኩ የስኳር መጠናችን እንዲቀንስ ያደርጋል ማለት ነው። ሌላው ደግሞ ኢንሱሊን ሬዚስተንስን እንዲሻሻል ያደርጋል። ኢንሱሊን ሬዚስተንስ ማለት ያው ሴሎቻችን ኢንሱሊንን ተቀብለው ማስተናገድ አለመቻላቸው በዚህም የተነሳ ደግሞ ጉልኮስ በደማችን ውስጥ ከፍ ብሎ የመገኘት ችግር ነው ማለት ነው። እንደዚሁም ደግሞ የኮሌስትሮል መጠናችንም እንዲቀንስ ይረዳል። ጥናቶቹም ደግሞ ይህንን ይደግፋሉ ማለት ነው። ኮሌስትሮላችን ቀነሰ ማለት በልብ ህመም የመጠቃት እድላችን ይቀንሳል። እንደዚሁም በስትሮክ የመመታታችን እድል ይቀንሳል እና ስለዚህ ኮሌስትሮል መቀነስ እነዚህን ሁሉ የጤና ጥቅሞች ስለሚሰጡን እንግዲህ ኮሌስትሮል ሲነመን ወይም ቀረፋ እነዚህን ሁሉ ጥቅሞች ይሰጣል። በአንታይ ኦክሲዳንት የበለጸገ ነው። አንታይ ኢንፍላማቶሪም ነው፣ ወይም የሰውነት መቆጣት፣ የሰውነት መቁሰል የምንለው ነው እንግዲህ ኢንፍላሜሽን እነሱን ሁሉ ለማሻሻል የሚረዳ ስለሆነ ስንምንን ወይም ቀረፋን በአግባቡ ሳኒ ነው ሳንሰለች በየጊዜው በምንመገበው ምግብ ላይ ወይም ደግሞ በምንጠጣቸው መጠጦች ላይ እየጨመርን መውሰድ እንችላለን ማለት ነው። እንግዲህ ቀረፋ እነዚህና ሌላም በርካታ የሆኑ ጥቅሞች አሉት። ታዲያ እንዴት አድርገን ነው ምግባችን ውስጥ ማካተት የምንችለው? እንግዲህ ዱቄቱን እያነሳን መቃም አግባብ ስላልሆነ ማለት ነው። የመጀመሪያው በብዛት በምልአት የተለመደው በሀገራችንም በርካታ የአለማት አገራትም በሻይ መልኩ መጠጣት ነው። እሱ መልካም ነው። በሻይ መልኩ ስንጠጣ ቀረፋን በደም አንተ ክትከን እንዳናፈለው በዚህ አጋጣሚ ማሳሰብ እወዳለሁ። ምክንያቱም ነገሮች በእሳት በጣም በበሰሉ ወይም በተንተከተቁ ቁጥር ኮምፓውንዶቻቸው ወይም ደግሞ በውስጣቸው ያሉት ንጥረ ነገሮች እውነተኛ ቫሊዋቸውን ወይም ደግሞ በውስጣቸው ያለውን ጥቅማቸውን እያጡ ስለመሄዱ እየቀነሰ ስለመሄድ፣ እንደዛ እንዳይሆን ከዛ ይልቅ ውሃ በደንብ አድርገን አፍልተን ቀረፋውን ወቅጠን ወይም ደግሞ ፈጭተን ዘፍዝፈን እናሳድረውና እና ከዛ በኋላ አጥልለን በትንሽ ጠርሙስ አድርገን ጠብ እያደረግን ሻይም ቡናን በምንጠጣበት ጊዜ ልክ ሴረፕ እንደምናደርገው ነገሮች ላይ በዛ መልኩ ብንጠቀም ሙሉ ጥቅሙን ማግኘት እንችላለን ማለት ነው። እንደዚሁም ደግሞ የተለያየ አይነት ጭማቂዎችን ወይም ስሙዚዎችን ስንጠጣ ደግሞ ለማጣፈጫነት መጠቀም እንችላለን። ተልባ ስንጠጣ ስኳር ነገር ወይም ደግሞ ማር ነገር ከምንጠቀም ይልቅ ሲነመንን ብንጠቀም ሲሆነ የሚጣፍጥም ጣዕም አለው፣ ነገር ግን ስኳራችን ከፍ አያደርግም። ያን ማድረግ እንችላለን። በተለይ ደግሞ አብሽ ስንጠጣ ቀረፋን ወቅጠን ዱቄቱን ብንጠቀምበት ከትንሽ ሎሚ ጋር ፈጭተን በጣም ልዩ የሆነ ጣዕም አለው። እኔ በብዛት የምጠቀመው አብሽን ስጠጣ እሱ ነው ሌላ ምንም አይነት ማጣፈጫ ነገር አልጠቀም። ማደርገው እንደዚሁ ቀረፋንና ግማሽ ሎሚን አብሬ መትቼ ነው የምንጠቀመው፣ እና ሰውነታችንም ጠረን እንዳያመጣ ያደርጋል፣ ጣምም ይኖረዋል። እና በውስጡም ደግሞ ቀረፋ የሚሰጣቸውን ጥቅሞች ማግኘት ስለምንችል በዛ መልኩ መጠቀም እንችላለን። እንደዚሁ ደግሞ ኦትሚል ስንበላ ለሱም ማጣፈጫ ጠዋት ላይ ማድረግ እንችላለን። ኦትሚል ብቻ ሳይሆን ሩዝም ደግሞ በምንቀቀልበት ሰዓት የቀረፋ እንጨቶችን አድርገን አብረን ብንቀቀለው ጣዕሙ በጣም ልዩ ነው። ደግሞ የሚያስፈልገውን ንጥረ ነገር ከዛ እናገኛለን ማለት ነው። እና እንግዲህ ቀረፋን በጣም በበርካታ በሆኑ የምግብ አይነቶች ውስጥ ማካተት እንችላለን። ዳቦም ስንጋግር እንደዚሁ ጣም ይሰጠዋል። ልዩ የሆነ ሽታ አለው፣ ደስ ይላል። በተለይ በዓላት አካባቢ በውጭ ሀገራት የምትኖሩ ሰዎች የስንመን ዳቦ ወይም ደግሞ የቀረፋ ዳቦ በጣም የተለመደ ነው። ስለዚህ ቀረፋን አብረን ከሊጥ ጋ ማቡካት እንችላለን፣ ዱቄቱን ወይም ደግሞ ከላይም ደግሞ እንደዚህ መነስነስ እንችላለን። ለውበትም ለጣዕምም እንዲሆን አድርገን በዛ መልኩም መጠቀም እንችላለን ማለት ነው። በምን መልኩ በምን ያህል መልኩ ነው ማድረግ ያለብን? በቀን እንግዲህ የአውሮፓ የምግብ ሴፍቲ ኦቶሪቲ እንደሚደነግገው ወይም ደግሞ ጤነኛ የሆነ አማውንት ነው ብሎ እንደሚለው ከተደረጉ ጥናቶች በመነሳት ከግማሽ ማንኪያ በትንሿ የሻይ ማንኪያ እስከ አንድ ትንሿ የሻይ ማንኪያ በቀን ብንጠቀም ያለምንም ስጋት ጤናችንንም ስ ባልጎዳ ሁኔታ ጥቅሙንም አግኝተን መውሰድ እንችላለን ይላል ማለት ነው። ስለዚህ ሁልጊዜ የምንወስዳቸው በተለይ እንደዚህ ተፈጥሮ ቅመማ ቅመሞችን ስንወስድ መጠናቸውን መወሰን በጣም አስፈላጊ ነው ማለት ነው። ሌላ እንግዲህ ቀረፋን ስንወስድ ማድረግ ያለብን ጥንቃቄዎች ምንድን ናቸው ለሚለው፣ የመጀመሪያው እንግዲህ ቅድም አሁን ዘርዘር ያደረኩት ነው። መጠኑ ላይ ጥንቃቄ ማድረግ ያስፈልገናል። መጠን ባለፈ ቁጥር ለጤና ጉዳት ይሆናልና ሌላው ደግሞ የምንወስዳቸውን የቀረፋ አይነቶች ለይተን ማወቅ ነው። ወደ አራት አይነት የቀረፋ አይነቶች አሉ፣ ከዛም በላይ ሊኖሩ ይችላሉ። ግን እኔ ባየኋቸው ባነበብኳቸው ጥናቶች መሰረት ወደ አራት አይነት ጥናቶች አሉ። የመጀመሪያው ነው የቪየትናም ስንምን የምንለውም ከቪየትናም ሀገር የሚመጣው ሴጎን የሚባል የቀረፋ አይነት አለ። ከዛ በኋላ ደግሞ ኮርዲጃን ስንምን የሚባል አለ ከዛ ደግሞ ስሎን ስነመን አለ። እሱ በሀገራችን በብዛት የሚገኘው ነው። የቻይኒዝ ስነመን ደግሞ የምንለው አለ። እነሱን ወይም ደግሞ ከሳያ የቻይኒዝ ስነመን ወይም ከሳያ የሚባሉ አይነቶች አሉና እነሱን ስንወስድ እንግዲህ ብዙውን ሰምተናል በሚዲያ እርግጠኛን እናልሰማንም ካለን ደግሞ ከሳያ ስነመን በውስጡ የራሱ የሆነ ኩምሪን የተባለ ንጥረ ነገር አለው ወይም ኮምፓውንድ አለው እና ያ ኩምሪን ደግሞ ከመጠን በላይ ከተወሰደ ጉበት በጣም ጠንቅ ነው። የጉበትን ስራ እስከ ማቆም ድረስ የማድረስ አቅም ስላለው እንግዲህ ከሳያ ከሆነ የምንጠቀመው የሲነመን አይነት መጠኑ በጣም ያነሰ፣ ከግማሽ ማንኪያ እስከ አንድ ማንኪያ የነበረው ለሳያሎን ሲነመን ሲሆን፣ ለከሳያ ሲሆን ከዛ በጣም ባነሰ መልኩ ነው መጠቀም ያለብን። እሱን አለመጠቀም ከቻልን በጣም ጥሩ ነገር ነው። ምክንያቱም በስጋት ከምንጠቀም ስለሆን፣ ስንምን እሱን መጠቀም ይኖርብናል። እንደዚሁ በሰፕሊመንት ወይም ደግሞ በክኒን መልክ የምንወስድ ሰዎች ደግሞ ክኒኑ እንትኑ ላይ ብዙዎቹ ሌብላቸው ላይ የትኛው አይነት የስንምን አይነት እንደሆነ አይናገሩም እና እሱን ደግሞ የሚናገሩትን እንድንገዛ ሳያለውም ስንምን በተለይ በካፕሱል መልኩ እንትን የሚሉት በጣም ከፍ ያለ ሚሊግራም ስለሆነ በውስጣቸው የሚደረገው ነው ሲሎን ማለታቸውን እርግጠኛ ሆነን እንድንገዛ ይሆንላለሁኝ። ስለዚህ መጠቀም ያለብን ብንጠቀሙ የሚመረጠው የሲሎን ስነምን ነው፣ ከሳይ አይደለም። በምንም እንድነው መለየት የምንችለው የሲሎን ስነምን እንትናቸው ውስጣቸው ወይም ደግሞ ባርካቸው በጣም ቀጭን ነው፣ ቀጠን ያሉ ናቸው። የከሳያዎቹ ደግሞ ወፈር ያሉ ናቸው እና በዛ መልኩ ማያውቅ እንችላለን። እንደዚሁም ደግሞ በዱቄት መልክ የምንገዛ ከሆነ የሲሎን ስንመን ዱቄቱ እንደዚህ ትንሽ ፈዘዝ ያለ ነው። የከሳያ ደግሞ በደንብ እንደዚህ ብራይት የሆነ ወይም ደመቅ ያለ ቀለም ስላለው በእነሱ መለየት እንችላለን እና በነሱ እያደረግን ጤናችን ባልጎዳ ሁኔታ መጠቀም እንችላለን። ማድረግ ያለብን እንግዲህ ጥንቃቄዎች የመጀመሪያው መጠኑ ነው። ሁለተኛው ደግሞ የምንገዛው የሲናመን አይነት ነው። እንደዚሁም ደግሞ በተጨማሪ ሐኪሞቻችን አዲስ መድኃኒት የምንወስድ ከሆነ ከነሱ ጋር ተነጋግረን ጥሩ ነው ወይ ኢንተራክት ያደርጋል አያደርግም ወይ የሚለውንም ከነሱ ጋር ተነጋግረን በዛ መልኩ መጠቀም እንችላለን ማለት ነው። እንግዲህ ስለ ስነምን ብዙ ተነጋገርን፣ ብዙ ተማማርን። ቀረፋ በውስጡ ስላላቸው ኮምፓውንዶች እንደ ስነማልዲሃይድ፣ ስነምል አስቴት፣ እንዲሁም ስነምል አልኮሆል ስለ እነሱ ተነጋገርን፣ ለጤና ስለሚሰጣቸው ጥቅሞች እንደዚሁ አንቲኦክስዳንት ነው አንታይ ኢንፍላማቶሪ ነው የስኳር መጠን ነው ኢምፕሩቭ እንዲያደርግ ያደርጋል የስኳር መጠናችን እንዲቀንስ ያደርጋል ኢንሱሊን ሴንሲቲቪቲያችን እንዲጨምር ያደርጋል ኮለስትሮላችንን ያወርዳል በምን አይነት የምግብ መልኩ ደግሞ መጠቀም እንደምንችላቸው በሻይ በጁስ በዳቦ በኦትስ በራይዝ በእነዚህ ሁሉ መጠቀም እንችላለን እና እንግዲህ ቀረፋን በዚህ መልኩ ተምረናል እንደተማራችሁበት እንደተረዳችሁበት ብዙ እንዳወቃችሁበት ተስፋ አደርጋለሁ። ይህንን ትምህርት ደግሞ ይጠቅማችኋል፣ ያግዛችኋል ለምትሏቸው ሁሉ በማጋራት ቻናሉን አላማ ይደግፉ፣ የእርስዎንም ኃላፊነት ይወጥላለው። እስከ ትምህርቱ መጨረሻ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣዩ ሳምንት እስክንገናኝ ድረስ መልካምና የተባረከ ጊዜ ይሁንላችሁ።